ጤና ይስጥልኝ! የተወዳችሁና የተከበራችሁ የኢትዮንስ ቤተሰቦች እንደምናላቸው ሰላምታችን በያላችሁበት ይድረስ። እነው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮንስ መረጃዎች ጋር አብራችሁን ቆዩ ግብዣችን ነው። በቅድሚያ አማር ዜናዎችን አስቀድማለሁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ መደራጀትና መታጠቃችን ተጠናክሮ ይቀጥላል አለም። አስረስ አርበኛ ዘመነ ካሴን ወጀብ የማያናውጠው የታመነ የትውልዱ መሪ ሲል ጠርቶታል። አገዛዙ በኩሉ ለፈተናዎች የማይበገር የባህር ኃይል ማሪን ኮማንዶ እየተገነባ ነው ሲል አስታውቋል። ቀዳሚ ዝርዝር ዜናችን ነው። አቶ ጌታቸው ረዳ ወደ ወልቃይት ጠገዴ ሁመራ ከተማ ተጉዘው ከነ ኮሎኔል ደመቀ ዘውዱ ጋር መወያየታቸው ሰማም የአማራ ክልል የብልጽግና አመራሮች የተገኙበት መድረክ አቶ ጌታቸው ረዳም የቀድሞ ጓዶቻቸውን አሁንም በጦርነት ጠማቂነት ወንጅለዋል። አቶ አረጋ ከበደ የወልቃይት ጥያቄ በሰላም ይፈታል ሲሉ የተደመጡ ሲሆን ኮሎኔል ደመቀ ዘውዱ በኩላቸው ህዝባችን በወራ ለመያዝ የሚመጣ አካል ለመከላከል ዝግጁ ነው ሲሉ ተናግረዋል። አቶ ጌታቸው ረዳ ያቀረቡት ሀሳብ በኮሎኔል ደመቀ ተቃውሞ ገጥሟታል ተብሏል። በዝርዝር እናያለን። የብልጽግናው ጠቅላይ ሚኒስትር አብይ አህመድ 500 ሺህ ሐኪም ቢያምፅ ምንም አያመጣም ማለታቸው ሰማ አብይ ጥያቄውን ጠልፏል ያሏቸውን አካላትም ነጭ ጋውን የለበሱ ፖለቲከኞች ማለት የወነጀሉ ሲሆን የኦሮሚያ ክልል ሕክምና ባለሙያዎች ማህበር አብይ አህመድ ከጤና ባለሙያዎች ጋር ያደርገው ንጉይት ተቃውሞ መግለጫ ወጥቷል። በዝርዝር እናያለን። የዛላንበሳ ድንበር ዳግም መከፈት በአካባቢው ሁለቱ አገራት ነዋሪዎች ዘንድ ልዩ ስሜት ፈጥሯል ይላል ቢቢሲ። እሁድ ዕለት የዛላንበሳ ድንበር ከአምስት ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቡ ተገናኝተዋል። አሁን ላይ ታዲያ በዛላንበሳ አካባቢ በሁለቱ ሀገራት መካከል የንግድ ልውውጥ ተጀምሯል ነው የተባለው። በዝርዝር እናያለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱን ተናገሩ። ጦርነቱን ከዚህ በኋላ 12 ቀን ጦርነት ብቻ ነው ሲሉ የጠሩ ሲሆን ትራምፕ ጦርነቱ ቆሟል ብሏል። ትራምፕ ታዲያ ኢራንና እስራኤል በተመሳሳይ ጊዜ ሰላም እንደሚፈልጉ እንደጠየቋቸውም ተናግሯል። እነዚህና ሌሎች ጉዳዮችን በዝርዝር እናያለን። የተወዳችሁና የተከበራችሁ ተመልካቾቻችን አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ መደራጀትና መታጠቃችን ተጠናክሮ ይቀጥላል አለም አስረስ አርበኛ ዘመነ ካሴን ወጀብ የማያናውጠው የታመነ የትውልድ መሪ ሲል ጠርቶታል። አገዛዙ በኩሉ ለፈተናዎች የማይበገር የባህር ኃይል ማሪን ኮማንዶ እየተገነባ ነው ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ ፋኖ የኮማንዶ አባላትን ጨምሮ በርካታ ሰልጣኞች እያስመረቀ እንደሚገኝ አስታውቀዋል። አስረስ ማረ ዳምጤ መሰልጠን፣ መደራጀት፣ መታጠቅ፣ መዋጋት፣ ማሸነፍ የትግላችን ፎርሙላ ነው ነው ያሉትም ይህ የፋኖ የትግል ፎርሙላ የተነደፈው በአርበኛ ዘመነ ካሴ ነው ያለው አስረስ ማረ ዳምጤ ዘመነ ካሴ ወጀብ የማያናውጠው የታመነ የትውልዱ መሪ ነው። በዚህም የብልጽግናን የሞት ወጥ ደጋግሞ በመጣጠስ ስራውን ይቀጥላል ሲል አስታውቋል። አስረስ በጎጃም ከጠና ስምንተኛ በላይ ዘለቀ ክፍለ ጦር ዛምብራ ደጀን ንግግር የተመረቁ የፋኖ ኮማንዶዎችን በማስተዋወቅ ለቀጣይ ተልእኮ ትእዛዝ የሚጠብቁ መሆናቸውን ገልጸዋል። አያይዘውም በምስራቅ ጎጃም ክፍል የተደራጁ የአርሶ አደር ጠባባቂ ጦር አባላትን ይፋ አድርገዋል። አስረስ ማረ ዳምጤ የፋኖ አደረጃጀት ውስጥ ባሉ ተመራማሪዎች ተሰርተው በአርበኛ ዘመነ ካሴ ይፋ የተደረጉም የዘሪውን 13 የወታደራዊ ምርምር ውጤት የሆነው ያጨረቀት ሩኬትና ቦምቦች የአገዛዙ ጦር ስምሪት የጋህንም ጉዞም አድርገውበታል ማለት አስተዋውቀዋል። በሌላ በኩል አገዛዙ ለፈተናዎች የማይበገር የባህር ኃይል ማሪን ኮማንዶ እየተገነባ ነው ሲል አስታውቋል። በብልጽግናው አገዛዝ እንደገና እየተቋቋመ እንደሆነ የተነገረለት የኢትዮጵያ ባህር ኃይል ዋና አዛዥ ተወካይ ኮሞዶር ጀማል ቱፊሳም ክብራችንና ማንነታችን ለሆነችው ሀገራችን ችግር ተቋቁሞ ፈተናዎችን በማለፍ ድል ማስመዝገብ የሚችል ማሪን ኮማንዶ እየተገነባ ነው ሲሉ ተናግረዋል። የአገዛዝ ጦር አመራር አክለውም በጀግነት የሚዋጋና የተሰጠውን ተልኮ አዳብሮ የሚፈጽም ሀገር ወዳድ የማሪን ኮማንዶ አመራር ተፈጥሯል ባይ ናቸው። ሆኖም እነዚህ የአገዛዝ ጦር አመራር አገዛዙ አቋቋምኩት ያለውን የባህር ኃይል አባላትና አመራሮች በየትኛው ቀጠና ተፈትኖም የማይበገር መሆኑ እንደታወቀ ሲያብራሩ ግን አልተደመጠም። አቶ ጌታቸው ረዳ ወደ ወልቃይት ጠገድ የኩመራ ከተማ ተጉዘው ከኮሎኔል ደመቀ ዘውዱ ጋር ተወያዩ። የአማራ ክልል የብልጽግና አመራሮቹ የተገኙበት መድረክ አቶ ጌታቸው ረዳ እየቀድሞ ጓዶቻቸውን አሁንም በጦርነት ጠማቂነት ወንጅለዋል። አቶ አረጋ ከበደ የወልቃይት ጥያቄ በሰላም ይፈታል ሲሉ የተደመጡ ሲሆን፣ ኮሎኔል ደመቀ ዘውዱ በበኩላቸው ህዝባችንን በወራ ለመያዝ የሚመጣ ካለ ለመከላከል ዝግጁነት ሲሉ ተናግረዋል። አቶ ጌታቸው ረዳ ያቀረቡት ሀሳብ በኮሎኔል ደመቀ ዘውዱ ተቃውሞ ገጥሞታል ነው የተባለው። በትላንትናው እለት በወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ አቶ ጌታቸው ረዳ፣ የአማራ ክልል የብልጽግና ፕሬዚዳንት አቶ አረጋ ከበደ፣ የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና ምክትል አስተዳዳሪ ና የዞኑ ጸጥታ ዘርፍ ኃላፊ እንዲሁም ወልቃይት ጠገዴ የአማራ ማንነት ና ወሰን ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱን ጨምሮ የብልጽግና አመራሮች ከአካባቢ ማህበረሰብ ተወካዮች ከዞኑ የብልጽግና አመራርና ከማንነትና ወሰን ኮሚቴ አባላት ጋር መወያየታቸውን አስታውቀዋል። ጦርነትን እንዴት እናስቀር በሚል አላማ የተደረገን በተባለው በዚህ ውይይት ተሳታፊዎች በወልቃይት ጠገዴ ህዝብ ላይ ሲፈጸም ቆይተዋል ያሉትን በደል አስረድተዋል ተብሏል። በውይይቱ ተሳታፊዎች ዘንድ አሁንም የሚታየው የጦርነት ስጋት፣ የአማራና የትግራይ ህዝብ ግንኙነት በተመለከተ እንዲሁም የፕሪቶሪያ ስምምነት አፈጻጽመን የተመለከቱ ጉዳዮች እንዳነሱ ተሳታፊዎች ለኢትዮኒውስ ተናግረዋል። ውይይቱን ከመሩት መካከል የሆኑት አቶ ጌታቸው ረዳ በህዝቡ የሚነሳው ጥያቄ በውይይትና በቅ እንዲፈታ እንደሚፈልጉ መግለጻቸውን ተሳታፊዎች ተናግረዋል። አቶ ጌታቸው ጥያቄውን ጦርነት ለመፍታት የሄድንበት መንገድ በግራም በቀኝም ብዙ ወጣት እንዲያልቅ አድርጓል። አሁንም ጦርነት የሚጠምቁት ከስህተታቸው አልተማሩም ከኔ የተለየ የህወሓት ኋላ ቀር ሰዎች እንጂ የትግራይ ህዝብ ወደ ጦርነት መግባት አይፈልግም፣ ሲሉ የቀድሞ ጓዶቻቸውን በጦርነት ወንጅለዋል በማለት የመርቁ ተሳታፊዎች ነግረውናል። አቶ ጌታቸውም የቀድሞ ጓዶች የጦርነት ሊከፍቱ ነው፣ ለዚህ ምክንያት ያደረጉት ተፈናቃዮችን ለመመለስ አልተቻለም የሚለው ነው። ስለዚህ ተፈናቃዮችን ተቀበሉና ጦርነቱን እናስቀር የሚል ሀሳብ አቅርቧል የተባለው፣ ኮሎኔል ደመቀ ዘውዱ በበኩላቸው አቶ ጌታቸው ረዳ ያቀረቡት የተፈናቃዮች መለስ ተቀባይነት የሚኖረው በትግራይ በኩል ወልቃይት የአማራ መሆኑን አምነው ከፈረሙና ምዕራብ ትግራይ የሚል ስያሜን መጠቀም ካቆሙ ነው ሲሉ ቅድመ ሁኔታ ማቅረባቸው ሰምቷል። ኮሎኔል ደመቀ ዘውዱ በተለይም ጥያቄያችን ግልጽና ህጋዊ ነው፣ የጠየቅነው በህጋዊ መንገድ እንጂ በጦርነት አይደለም። አሁንም ጥያቄያችን ከተፈታ ከትግራይ ሕዝብ ጋር አብሮ የመኖር ችግር የለብንም ሲሉ መናገራቸው ከቦታው የነበሩ ሰዎች ነግረውናል። ኮሎኔል ደመቀ ዘውዱ አክለው እኛ ድሮም ህወሓት ከተባለ ወራሪ ድርጅት ጋር እንጂ ከትግራይ ሕዝብ ጋር ጠብ የለንም። እውነተኛ የትግራይ ሕዝብ በቁማርተኛ ህዋት ተጠርንፎ ስለተያዘ እንጂ የእኛን የማንነት ጥያቄ እንደሚረዳ ይገባናል። አሁንም ህዝባችን በወረራ ለመያዝ የሚመጣ ካለ ግን ለመከላከል ዝግጁ ነን ሲሉ ተናግረዋል ተብሏል። የአማራ ክልል የብልጽግና ፕሬዚዳንት አቶ አረጋ ከበደ በበኩላቸው የአማራ ህዝብ የሱን ያልሆነና ያለ ፍትህ አልፎ አይጠይቅም፣ የእኛም ፍላጎት ሰላም ከሚፈልግ ጋር ተባብሮ ጉዳዩን በሰላማዊ መንገድ መፍታት ነው ብለዋል ሲሉ ተሳታፊዎች ተናግረዋል። አቶ አረጋ ከበደ ህዋትን ኃይል ለመጠቀም እየሞከረ ነው ሲል በመክሰስ የትግራይ ዝብ ዳግሞ ወደ ጦርነት እንዳይገባ ይህን ጦረኛ ቡድን ተው ሊለው ይገባል ማለታቸውም ታውቋል። የሁመራ ውይይት በ ናነት አሁን ላይ የጦርነት ስጋት አለና ይህን ስጋት እናስቀርም ጥያቄው ከጦርነት ይልቅ በሰላማዊ መንገድ ይፈታ የሚል አጀንዳ ላይ እየተደረገ ነበር ሲሉ ተሳታፊዎች ጨምረው ነግረውናል። ታዲያ በአካባቢው ያንዣበበው የጦርነት ስጋት አሁን ላይ ሊቆም የሚችለው ሙሉ በሙሉ በሚባል ደረጃ በብልጽግና ና በብልጽግና ደጋፊዎች መካከል በሚደረጉ ውይይት ነው ወይ የሚለው ጥያቄ ግን አልተነሳምን የተባለው ችግሩ ያለው በህወሓትና በፌዴራል መንግስት እንዲሁም በወልቃይት ማንነት ጥያቄ ያነሱ ሰዎች መካከል ሆኖ እያለ ለምን ታዲያ አቶ ጌታቸው ረዳና በሌሎች የብልጽግና ሰዎች መካከል ውይይት ተፈጠረ የሚለው ግን ችግሩን ለመፍታት ያለም ሳይሆን የጥያቄው ባለቤትና መልስ እኔ ነኝ የሚል የብልጽግና መንግስት አሁንም ፍላጎት እንዳለው የሚያሳይ ነው ተብሏል። በትግራይ የሚንቀሳቀሰው የትግራይ ኃይሎች አሁን ላይ በወልቃይት አካባቢ የሚያደርገውን እንቅስቃሴ ለማስፋት በተለያዩ አቅጣጫዎች ኃይሉን እያደራጀ እንደሚገኝ የተነገረ ሲሆን የፌዴራል መንግስትን በወልቃይት አካባቢ ላይ አካ ሰራዊቱን ጨምሮ የተከዜ ዘብ የሚባል ኃይልን በከፍተኛ መሳሪያዎች በተጠንቀቅ እንዲቆም ማድረጉ ተሰምተዋል። በፌዴራል መንግስትና በዋት መካከል ያለው ችግር አሁን ላይ እየሰፋ መጥቶ የፕሪቶሪያው ስምምነት አልተፈጸም የሚል ክስ ለዓለም ያስተጋባ ሲሆን በዚህም ምክንያት የፕሪቶሪያው ስምምነት ስላልተፈጸምና ጥያቄያችንን በሰላም ማስመለስ አልቻለም ያሉ የትግራይ ኃይሎቹ ውጊያ ሊከፍት ነው በሚል ስጋቶች እንዳሉ ነው የተነገረው። የብልጽግናው ጠቅላይ ሚኒስትር አብይ አህመድ አምስት መቶ ሺህ ሐኪም ቢያምጽ ምንም አያመጣም በማለታቸው ሰማ አብይ ጥያቄውን ጠልፈዋል ያሏቸውን አካላት ነጭ ጋውን የለበሱ ፖለቲከኞች ማለትም ወንጅለዋል። የኦሮሚያ ክልል ህክምና ባለሙያዎች ማህበር አብይ አህመድ ከጤና ባለሙያዎች ጋር ያደረጉትን ውይይት ተቃውሟል። ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች ጥያቄ ፖለቲካ ፍላጎት ባላቸው አካላት ተጠልፎ ከባለሙያዎች እጅ ወጥቷል ማለት ከጤና ባለሙያዎች ጋር ያደርጉት ውይይት ላይ ተናግረዋል። አብይ ጥያቄው ጠልፈዋል ያሏቸው አካላት ነጭ ጋውን የለበሱ ፖለቲከ ጓደኞቹ ማለትም ገልጸዋል። ከጤና ባለሙያዎቹ መካከል አክቲቪስቶች፣ ነጋዴዎችና በሰው ጤናና ሕይወት የሚቀልዱ እንዳሉ በመጥቀስ የተቹት አብይ አህመድ ታማሚዎቹን ወደ ግል ሆስፒታሎች ለመላክና ገቢ ለማግኘት ሲሉ የመንግስት ሆስፒታሎች የሚገዟቸው ማሽኖች በየ15 ቀኑ የሚያበላሹ የጤና ባለሙያዎች አሉ ማለትም የጤና ባለሙያዎች ሲወቅሱ ተደምጠዋል። ታዲያ ይህ ውይይት በተመለከተ ብዙዎቹ ዝምታን የመረጡ ሲሆን የኦሮሚያ በኩል ግን ተቃውሞ ገጥሞታል። የኦሮሚያ ህክምና ባለሙያዎች ማህበር ጠቅላይ ሚኒስትር አብይ አህመድ ከህክምና ባለሙያዎች ጋር ባድረጉት ውይይት ተወካዮች ጥያቄ እንዲጠይቁ ተከልክለዋል ሲል ወቅሷል። ማህበሩም ከ500 ሺህ የማይበልጥ የጤና ባለሙያ ቢያምፅ የሚያመጣው ለውጥ የለም በማለት አስደንጋጭ ንግግር አድርገዋል ማለት ጠቅላይ ሚኒስትሩን ኮንኗል። የጤና ባለሙያዎች የደሞዝ ጭማሪ ከሌሎች የሙያ ዘርፎች ጋር እንጂ በተናጠል የሚታይ እንዳልሆነና ደሞዝ ጭማሪ ለማድረግ ተጨማሪ 150 ቢሊዮን ብር በጀት እንደሚያስፈልግ ጠቅላይ ሚኒስትሩ መጠቆማቸውን ማህበር ገልጿል። አብይ የባለሙያዎች ጥያቄ ፖለቲካዊ አጀንዳችን ለማራመድ የሚፈልጉ አካላት እንደተጠቀሙበት አድርገው መናገራቸውን ማህበሩ ተቃውሟል። አብይ አህመድ እስካሁን ድረስ ለኢትዮጵያ ሕዝብ ግልጽ የሆኑ ምላሾችን የማይሰጡ ሲሆን በሚቀርብላቸው ጥያቄዎች ላይ ጠያቄዎችንና ሌሎችን ኃይሎች ቀላቅለው መወንጀል የሁልጊዜ ተግባራቸው ሆኖ አሁን ቀጥሏል። በሐኪሞቹ ጥያቄም ላይ ሐኪሞችን ለማባበል አግዙን፣ ኮሪደሩን በግልጽ አይናቸው የት ንጽህና መሆኑን ተገንዘቡም፣ የእናንተን ጥያቄም በሂደት እንፈታለን በማለት

የዛላንበሳ ድንበር ዳግም መከፈት በአካባቢ የሁለቱ ሀገራት ነዋሪዎች ዘንድ ልዩ ስሜት ፈጥሮ አልተባለም። እሁድ ለት የዛላንበሳ ድንበር ከአምስት ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢ ማህበረሰቦች ተገናኝተዋል ተብሏል። በዛላንበሳ አካባቢ በሁለቱ ሀገራት ህዝቦች መካከል የንግድ ልውውጥም ዳግም ተጀምሯል። በ2013 ዓ ም በፌዴራል መንግስቱና በትግራይ ክልል መካከል ጦርነት ከተቀሰቀሰ በኋላ እርሱን ተከትሎ በነበረው ፖለቲካዊ ውጥረት የዛላንበሳ ድንበር ተዘግቶ ነበረ። እሁድ ዕለት በሁለቱ ማህበረሰብ አማካኝነት የድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበር ይላል ቢቢሲ። በኢትዮጵያ ዛላንበሳ ከተማ የሀገር ሽማግሌዎችና ሃይማኖት አባቶች ባሉበት ቤተሰቦችና ወዳጆች፣ ዘመዶች ዳግም ተገናኝተዋል። የድንበሩ የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱ መንግስታዊ ይፋ ድጋፍ ሳይደረግ በአካባቢው የማህበረሰብ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነው ተብሏል። ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹት አካላት የትግራይ ክልል መንግስትና የኤርትራ ባለስልጣናት ይሁንታን ማግኘታቸውን አመላክተዋል። ድንበሩ ተከፍቶ ዳግም ነዋሪዎች ሲገናኙ ብዙዎች በስሜት የሞላ ሲሆን ረጅም ጊዜ ቆዩ ሲሉም ገልጸውታል። ለአምስት አመታት በዓለም አቀፍ ድንበር ምክንያት የተለያዩ ቤተሰቦችና ወዳጆች በወታደሮች የሚጠበቀውን አካባቢ አቋርጠው መገናኘት አልቻሉም ነበር። በርካታ የዛላንበሳና የአካባቢ ነዋሪዎች የሁለት አመት ደም አፋሳሽ የሰሜን ኢትዮጵያን ጦርነት ጥቅምት 23 2015 ዓ ም በፕሪቶሪያ 8 አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት አስተናግደዋል። በርካታ ቤቱ ንብረቶች ጥለው እየሸሹ ሲሆን በአሁኑ ወቅትም ከዛላንበሳ 30 ኪሎ ሜትር ላይ በምትገኘው አዲግራት ከ55 ሺህ በላይ ነዋሪዎች በመጠለያ ጣቢያ ውስጥ ይኖራሉ። ምንም እንኳን የሰሜን ኢትዮጵያ ጦርነት ካበቃ አመታት ያለፉ ቢሆንም ድንበሩ ግን በሁለቱ ሀገራት መካከል በተፈጠረው ቅራኔ ምክንያት ዝግ ሆኖ ቆይቷል። ባለፈው እሁድ ዕለት በድንበር መከፈት የተገናኙት ሰዎች ያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ እንበል እና የተሻለ መጻኢ ጊዜ እንገንባ ሲሉ ተደምጠዋል። በዛላንበሳ አካባቢ በሁለቱ ሀገራት መካከል የንግድ ልውውጥም ዳግም ተጀምሯል ይላል ቢቢሲ። አንዲት የትግራይ እናት እንደ ህዝብ መብላት፣ መነገድ እንፈልጋለን፣ እንዲሁም ከዚህ ቀደሙ በማህበራዊ ህይወት መገናኘት እንፈልጋለን። የእነርሱ ቤተሰቦች እዚያ ያሉ፣ የእኛ ቤተሰቦች እዚያ ያሉ፣ የምንፈልገው ሰላም ነው ስትል ተናግራለች። ነገር ግን በጦርነቱ የደረሰውን ጉዳት ለመጠገን በርካታ ስራ መሰራት ይጠይቃል ነው የሚለው የዛላንበሳ መሰረተ ልማት ወድሟል መብራት ስልክ እንዲሁም የባንክ አገልግሎትም ተቋርጧል አብዛኛው መሰረተ ልማት በኢትዮጵያ መንግስት የተዘረጋ ሲሆን ጥገና ለማካሄድ ከፍተኛ መዋለ ንዋይ እንደሚጠይቅም ነዋሪዎች ይናገራሉ የውሃ ጤና እንዲሁም የትምህርት ተቋማት ከፍተኛ ጉዳት ደርሶባቸዋል የአካባቢው ማህበረሰብና ለጋሾች ቀስ በቀስ እየገነባቸው ግን ይገኛሉ ይላሉ ኤርትራ ነጻነቱ ካገኘች ሶስት አስርተ አመታት ያለፈ ሲሆን የሁለቱ ሀገራት ግንኙነት ውጥረት የሞላበት ድንበር ለበርካታ አመታት ተዘግቶ ነው የቆየው አብይ አህመድ ወደ ስልጣን ሲመጡ ከፕሬዚዳንት ኢሳያስ አፈወርቂ ጋር ታሪካዊ ሰላም ስምምነት ከፈረሙ በኋላ ለአጭር ጊዜም ቢሆን የሁለቱ ሀገራት ድንበር ተከፍቶ ነበር። ስምምነቱ ጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት እንዲያገኙ ያስቻላቸው ነው። ይህ እርምጃ መጀመሪያ ላይ ተስፋን የፈነጠቀ ቢሆን የትግራይ ጦርነት መቀስቀስ ግን ነገሮችን ሙሉ በሙሉ ቀይሯል። በስነ ስርዓቱ ላይ ለመገኘት ከኤርትራ ሰንአፈ መምጣቱን የተናገረው ነቢያት ወልድ ጊዮርጊስ ዛሬ የጀመርነው ሰላምና እርቅ ተጠናክሮ እንደሚቀጥል እርግጠኛ ነኝ ይላል። ዛላንበሳን ጥለው ለአምስት ዓመታት በ ስደተኛ የስደተኛ መጠለያ የሚኖሩት ወይዘሮ አምለሰት ዛሬ የተዘጋው ቤቴ ለማየት መጣው። ካሁን በኋላ ልጆችን ይዤ በቤቴ መኖር እቀጥላለሁ ይላሉ። አካባቢው ኗሪዎች ታዲያ በአንድ ወቅት በጋራ ይኖሩ የነበሩት ቤተሰቦች በጦርነት ምክንያት እንዴት እንደተለያዩ ያስታውሳሉ። የሁለቱ ማህበረሰብ ተወካዮች ሰላምና እርቅ ተጀምሯል ሲሉ ያወጁ ሲሆን ኗሪዎቹ ወደ ቤታቸው ተመልሰው ህይወታቸው ዳግም መገንባት እንዲጀምሩም ጥሪ አቅርበዋል። ይሁን እንጂ አሁንም ተግዳሮቶች ግን አሉ ነው የሚባለው። የተዘረፉ ንብረቶች የወደሙ ቤቶችና የአገልግሎቶች አለመኖር በሺዎች ለሚ የሚቆጠሩ የተፈናቀሉ ቤተሰቦች ህይወት ዳግም መልሶ ለማቋቋም ቀላል አይደለም። ከዚህ በተጨማሪ ደግሞ ይህ የአካባቢው ማህበረሰቦች መካከል የተደረሰው ስምምነት በኢትዮጵያና ና በኤርትራ መንግስታት መካከል በአዲስ አበባና በአስመራ እንዴት እንደሚተረጎም እስካሁን ግልጽ አይደለም በማለት ቢቢሲ ዘግቧል። የአሜሪካው ፕሬዚዳንት በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱ ተናገሩ። ትራምፕ ኢራንና እስራኤል በተመሳሳይ ጊዜ ሰላም እንደሚፈልጉ እንደጠይቋቸውና የ12 ቀኑ ጦርነት አብቅቷል ብሏል። ሁለቱ ሀገራት ግን በይፋ የተኩስ አቁም ስለመደረሱ ያሉት ነገር እስካሁን የለም። ኢራን እስራኤል የምትፈጽመውን ጥቃት የምታቆም ከሆነ እርሷ ሚሳይሎችን ማስወንጨፍ እንደምታቆም ተናግራለች። ትላንት ምሽት ኢራን በኳታር ወደሚገኘው የአሜሪካ ጦር ሰፈር ሚሳይሎች አስወንጭፋም ነበር። ይህ ከሆነ ከጥቂት ሰዓታት በኋላ ነው ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱን በማህበራዊ ሚዲያ ገጻቸው ላይ ያሳወቁት። ትራምፕ ሁለቱ ሀገራት በ24 ሰዓታት ውስጥ ጥቃት መፈጸማቸውን ያቆማሉ ባይ ናቸው። ነገር ግን ከዛ በኋላ እስራኤል በኢራን የሚገኙ ኢላማዎች ላይ ድብደባ መፈጸሟን ቢቢሲ ዘግቧል። እስራኤል ሁለቱ ሀገራት በቀጣያቸው 24 ሰዓታት ውስጥ ተኩስ ያቆማሉ ለሚለው የትራምፕ መግለጫ ይፋ ምላሽ አልሰጠችም። ትራምፕ ኢራንና እስራኤል በተመሳሳይ ጊዜ ሰላም እንደሚፈልጉ እንደጠይቋቸውም ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ኢራን በተመሳሳይ ጊዜ ማለት ይቻላል ሰላም እናውርድ አሉኝ ሲሉ ጽፈዋል። በዚህ ጊዜም ጊዜው አሁን እንደሆነ አወቅ ሲሉ በቱሪዝም ሶሻል ማህበራዊ ሚዲያ ገጻቸው ላይ ለጥፈዋል። ሁለቱ ሀገራት የተኩስ አቁም ስምምነት ላይ መርሳቸውን በመጥቀስ ዓለምና መካከለኛው ምስራቅ እውነተኛ አሸናፊዎች ናቸው። ሁለቱም ሀገራት ወደፊት ታላቅ ፍቅር፣ ሰላም ና ብልጽግና ያያሉ ብለዋል። ኢራንም ሆነች እስራኤል የተኩስ አቁም ስምምነት ስለመደረሱ በይፋ ያሉት ነገር ግን እስካሁን የለም። ቴህራን እስራኤልን ኢራን መደብደቧን ካቆመች እርሷ ሚሳይሎቿ ማስወንጭፏ እንደምታቆም ገልጻለች። ትራምፕ በማህበራዊ ሚዲያ ልጥፋቸው ሁለቱ ሀገራት በርካታ የሚያገኙት ነገር አለ፣ እንዲሁም ከፍትህና ከእውነት መንገድ ከራቁ የሚያጡትም አለ ይላሉ። ልጥፋቸውን ሲያጠናቅቁም የእስራኤልና የኢራን የወደፊት ጣፋንታ ያልተገድብና በታላቅ ቃል ኪዳን የተሞላ ነው። እግዚአብሔር ሁለታችሁን ይባርክ፣ ይላሉ ትራምፕ። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እንደዚህ ነበሩ። ሰናይ ጊዜ እመኛለሁ።